የሰርጉ ቪዲዮ ካሳሰበ ልጅ ድጋሚ አትጋቡም። የሰርግ ቪዲዮ እስካልተገኘ ድረስ አዩ ያዘችብኝ ነገር አለ። ምን ያዘችበት? ድጋሜ እኔ ልዳራችሁ፣ ሚስጥር ነው ነገራችሁ። ራቁትሽን ቀረፃችሁ። እሱን ተይው አይመለከትሽም። ታዲያ ካልተመለከተን እኛን ተው፣ ፓስፖርትሽን ብቻ ስጪኝ። አዩ ያዘችብኝ ጉዳይ አለ፣ የያዘችብኝ ነገር አለ ታስፈራራኝ ወይ ሳላስበው እንትን ታያለችው ሚሞሪውን ካላመጣ አንተ ሰላምን አንቀ እንደዚህ ካላመጣልኝ ወይ ሰላምን አንጣልኝ ወይ ሚሞሪውን አንጣልኝ። እሷን እኔ ሰላምን እህቴን ላግታት ይቅር እና የያዘችብኝ ሚስጥር አለ። የያዘችብኝ ነገር አለ። አይሁ ሰይድን በሆነ ነገር እያስፈራራች ነው የያዘችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ክርስቲያኖች፣ ሙስሊሞች በአጠቃላይ የኔ ተከታታዮች እንዴት ናችሁልኝ? ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ማለት ነው ጋይስ። እንዴ ዛሬው ደግሞ ባስት ያለ ነው፣ የዛሬው ጫና ያለ ነው። በቃ እየገፈተረየ እንደ መገፍተር እንደ መምታትም እያለ ነው ሰይድ። ቪዲዮውን ያየሁት ማለት ነው። በመጀመሪያ ደረጃ ላይ እንደዚህ ይህን ያክል በስርዓት እያወሩ እንደዚህ ሴት ላይ ጉልበትን ለማሳየት መሞከር በጣም ስህተት ነው ብዬ ነው የማስበው። በጣም ስህተት ነው። ሲቀጥል ደግሞ ያለውን ነገር ሰምታችኋል ጋይዝ፣ መግቢያ ላይ እንደሰማችሁት ሚሞሪውን ነው የሚለው። በቃ ሚሞሪውን ሚሞሪውን እፈልጋለሁ። የሰርጉን ቪዲዮ የያዘውን ሚሞሪ ካላመጣ ወይ ሰላምን ወይ ሚሞሪውን አምጣልኝ ብላኛለች አዩ። ወይ ሚሞሪውን ወይ ሰላምን አምጣልኝ ነው የምትለው አዩ። የያዘችብኝ ነገር ስላለ ሚሞሪው ግድ ነው እያለ ሰይድ እየኖረ ያለው ከአያንቱ ጋር ታግቶ ነው ማለት ነው። በሆነ ነገር የሆነ ሚስጥር እንዳይወጣ አግታ ነው ያኖረችው ማለት ነው እኮ አያንቱ ማለት ነው ያ ማለት ነው። በሆነ ነገር አስፈራርቶ ሰውን ማስቀመጥ ማግት ነው። እንደ እኔ እንደዛ ነው የምለው። እንደ ባልና ሚስት ሳይሆን ሚስት እንዴት ባሏን የሆነ ይህንን በቃ በወንዶች ነበር የምናየው። የሆነ ቪዲዮ እየቀረጹ ፎቶ እያስቀረጹ ምናምን ያስልኩና መጨረሻ ላይ ሲጣሉ በቃ ይህን ይህን ይዤብሻለሁ፣ ሚዲያ ላይ አውጥቼ ነው የምዘረው። ወይ ብራንጭ ይላሉ ወይ ምን ይላሉ ማለት ነው። ያቺ ሴት አንገቷን ደፍታ አቀርቅራ ገና ለገና ሚስጢር ይወጣብኛል ብላ እንድትኖር ያደርጋሉ ማለት ነው። ያ ማለት ነው ሰኢድ ላይ እንግዲህ ሰኢድ እንደሚለው ከሆነ ሳላስበው የሆነ ነገር ይዛብኛለች። ስለዚህ ወይ ሚሞሪውን ወይ ሰላምን አምጣልኝ ብላኛለች። ካልሆነ ሚስጥሩ እንዳይወጣ ነው ወይስ የሆነ ነገር እንዳይፈጠር ነው። እንዲ እኔ በጣም ነው ግራ የሚገባኝ ጋይስ። እንዴት ሰው ታግቶ ይኖራል? ምን አይነት ሚስጥር ነው? ባል ሚስት ከባሏ ላይ የምትይዘው ምን? እርቃኑን ቀርሸዋለህ ያለችው የባለፈው። ሰውየውማ አንዳንዴ ሰውየው በቃ ደህነኛ አይደለም። የምሬ እኮ ነው ጋይስ። እሷ ተናግራለች። እርቃንህን ቀርሸሃለው ቪዲዮዬን ቪዲዮህን አውጥቼ ሚዲያ ላይ እንመለቀው ብላለች። ባለፈ በተጣሉ ሰዓት ማለት ነው። ያንን ነው እንዴት ማለት ጋይስ። ይህ እኮ በቃ በጣም እኮ የሚገርም ነገር ነው እውነት ለመናገር። እና ዛሬም ደገመው ከሱመያ በላይ ሚሞሪውን ሲጠይቅ እኔ በጣም አዘንኩ። በትላንትና ንግግሩ ልቤ ላይ የሆነ ስሜት ተሰምቶኝ ነበር። ብቻ አልሙሄም እኔ ይቀያየርብኛል። ልክ የሆነ በቃ የሚቀያየር ነገር አለ አደለ? ልክ እንደዛ ማለት ነው። እና ዛሬ ደግሞ ሀዋና ሰላም ላይ ሀዋን ገፍትሮ ሲጥላት ምናምን ነበር። ሴት ላይ ጉልበት ለማሳየት መሞከር በጣም ነውር ነው ሴት ልጅ ላይ እንደዚህ አይደረግም ሰኢድ። እኔ በጤናህ ነው በደህናህ ነው። እና ውድ ፋሚሊዎቼ እንግዲህ ምንድ ነው ሚስጥሩ፣ አያንቱ የያዘችበት ሚስጥር ምን ይሆን የሚለው እሷ ከተናገረችው ከባለፈው የተለየ ከሆነ እርቃንህን ቀርጭ አለው ካለች ውጭ ከሆነ ማለት ነው። ሶ እንደዚህ ሴት ማግታት ይዛለች ማለት ነው። እንደዚህ እያስፈራራች በሆነ ነገር ይዛ ወንድ ልጅ ታስቀምጣለች ማለት ነው እና እንግዲህ ይህንን ቪዲዮ ቪዲዮ እንደሚቀረጽ አያቅም፣ እንደ እንዳየ ነው ከሆነ ቪዲዮ እየቀረጹ እንደሆነ አያቅም። ይሄን ሚስጥር አውጥታችሁ ዩቲዩብ ላይ ብታወሩ ቪዲዮ እየቀረጽኩ ፓስፖርትሽን እቀዳድደዋለሁ ነው ያለው ብሎ ነው ይሄደው ማለት ነው እና ይሄ ቪዲዮ ደግሞ አይለቀቅም እያለች ነበር። ሰላም ፓስፖርትሽን እቀድደዋለሁ ብሎኛል ቪዲዮ አይለቀቅም እያለቻት ነበር ሐዋ እኔ ከዚህ ሀገር በቃ ከሄድኩ በኋላ ነው ከወጣሁ በኋላ ከዚህ ሀገር ከወጣሁ በኋላ ነው ከዚህ ከሄድኩ በኋላ ነው የምለቀው ብላለች ማለት ነው። ቪዲዮን የለቀቀችው ምናልባት ወደ ሀገሯ ገብታ ከሆነ እሰየው። ዋናው ወደ ሀገሯ መግባቷ ነው። ፓስፖርቱን እሰርቀዋለሁ ብላለች ሀዋ። ምናልባት አግኝተው ፓስፖርቱን ወደ ሀገር ገብታ ከሆነ ይሄ ቪዲዮ የተለቀቀው ጥሩ፣ ካልሆነ ግን ዩቱብ ላይ አውጥታችሁ ብታወሩ ፓስፖርትሽን ቪዲዮ እየቀረጽኩኝ እቀደዋለሁ ብሏል ማለት ነው እና ያው ሳትሄድ ከዛ ቦታ ላይ ሳትወጣ አትለቅም ብዬ ተስፋ አደርጋለሁ። እኔ ሰኢድ አንዳንዴ፣ በቃ አንዳንዴ ጤነኛ አይደለም፣ አንዳንዴ ደግሞ በጣም መልካም ሀሳቦችን አይበታለሁ። እንዲህ በጣም የያንገበገበው ያለው የሚሞሪው ጉዳይ ነው። ምን ያክል እንደዚህ ከልጆቹም በላይ የሚሞሪው ጉዳይ እንደዚህ ሊያንቀጠቅጠው ሊያንገበግበው የቻለው ምን አይነት ሚስጥር ብትይዝበት ነው አያንቱ። እኔ እንጃ ብቻ ነው። ጭራሽ ደግሞ ሱመያን ፓስፖርትሽን የሚሰጥሽ ሱመያን ካመጣሽ ነው ብሎኛል ብለሽ ሱመያን እዚህ የመን አምጫት። ከዛ በኋላ በዚህ ለምን ይሆናል? ሱመያን በመሸወድ ለማምጣት ለምን ሰኢድ ይሞክራል? የምሬን እኮ ነው። በጣም ትልቅ ስህተት እኮ ነው። በሽወዳ ሱመያን ለምን ለማምጣት ፈለገ? እንዴ ለምነህ በስነ ስርዓት ነው እንጂ ልትገናኙ የምትችሉት። መገናኘትና የረጅም ህይወት አብራችሁም አብረ የምታስብ ከሆነ በአታላችሁ አምጡልኝ ብሎ እንዴት የራሷን ጓደኞች አታላችሁ ሱመያን አምጡልኝ ብሎ ማለቱ ራሱ ይሄ እኔ በጣም ነው ያዘንኩበት የዛሬ ቪዲዮ ላይ ማለት ነው፣ ጋይስ ሱመያን ፓስፖርትሽን፣ ከፈለግሽ ፓስፖርትሽን የምሰጥሽ ሱመያን ካመጣሽ ሜሞሪውን፣ ካመጣሽ በቃ የሜሞሪው ነገር ነው በልጦ የሚታየው። እንደገና ሱመያን ፓስፖርት የምሰጥሽ ካመጣሽ ነው ብሎኛል ብለሽ አምጫት። እሷ ትምጣ እኔ ፓስፖርትሽን እሰጥሻለሁ። ምን አይነት ንግግር ነው? ምን አይነት ቋንቋ ጋይስ? ኧረ በጣም ከባድ ነው፣ እውነት በጣም ነው ያስጠላው። እስኪ ቪዲዮ እናዳምጠው። ማቅ ብዙ ሰዎች ስላሉ እየልኩ እየጠቆምኩን እንደዛ አለው

አርጊርኩሽ የሚሞርጭ ከዛ በኋላ አያንቱን አያንቱን ካስፈራራችለሽ፣ እኛን አትፈራም። እንደ እኛን አትፈራም። አያንቱን ብቻ ነው የምትመጣው ብቻ ጭራሽ እኮ ውቅጥ አርጓት ሄደው። ወላ ወቀጣት። ይህን ያክል መገፍተር ምን አስፈለገ? የምር ሚሞሪውን ማምጣት ስትች ደውሉልኝ ብሎ ይህን ሄደው። በቃ ትልቅኛው ትልቁ ቦታ ያለው ሚሞሪ ነው። በቃ አዩ የያዘችበት ነገር ነው ያስፈራው። ሚሞሪውን ካላመጣ የያዘችበት ሚስጥር ስላለ ያስፈራው ነገር ያ ነው። እኔ አሁን ሰላም ከዛ ወጥታ ነው ወይ ይሄን ቪዲዮ የለቀቁት ነው? እቀደዋለሁ ብሏል ደግሞ። የባስ ብሎ ዩቱብ ላይ ወጥታችሁ ብታወሩ ፓስፖርቱን እያየ ቪዲዮ ላይ እያያችሁ ቀደዋለሁ ነው ያለው። እና ሰላም ከዛ ወጥታ ነው ወይ ምን ላይ ሆነው ነው ይሄን ቪዲዮ የለቀቁት የሚለው ለእኔ ጥያቄ ነው። ግን ሴት ልጅ ላይ እንደዚህ አይደረግም። በጣም ነውር ነው የምር ጉልበተኝነት ሴት ልጅ ላይ ማሳየት ወንድነት ነው ብዬ አላስብም። ብቻ ሰይድ በጣም በቃ ኒንጃ፣ አንድ ቀን ደህና ነው ስለው በቃ ሌላ ሆኖ ይመጣል። አልሙሄም ያው ማገት ብዬ ነው የማስበው፣ ምክንያቱም የሆነ ነገር ተይዞበት በያ ሚስጥር እንዳይወጣብኝ ብሎ እየተጨነቀ አንድ ሰው ካለ አእምሮ ታግቷል ማለት ነው እና ብቻ በጣም ከባድ ነው። ሚሞሪውን ማምጣት ስትቺ ደዊሊ ብሎ ፓስፖርትም አልሰጠ ጥሏቸው ሄደ ማለት ነው። እኔ እንጃ ብቻ ሰላምም፣ ከዛ አገር ወደ ሀገሯ በሰላም የምትወጣበት ቀን ለእኔ ናፍቆኛል። ሀዋም ደግሞ ለሀዋም እፈራለሁ ማለት ነው። አልሞሄም በቃ በሰፊው እያሳሰበ ያለው ነገር የሰርጉ ቪዲዮ ብቻ ና ብቻ ነው። እና ውድ ቤተሰቦቼ በዛሬው ቪዲዮ ነው፣ በጣም ነው የከፋኝ። በጣም የሚያስጠላ ነው ከአንድ ወንድ ልጅ የማይጣበቅ ሴት ልጅ ላይ እንደዚህ ማድረግ የማይጠበቅ ተግባር ነው ከሰኢድ ያየ ነው ማለት ነውና፣ ያውም ደግሞ ጠፍታ ካለችው ሚስቱ ጓደኛ ጓደኞቿን እንደዚህ ማድረግ እሷን ለማግኘት የሚያስብ ሰው እንደዚህ አይነት ንግግር እንደዚህ አይነት ድርጊትም አያስፈልግም ነበር ነው። ትናንትና ቪዲዮን እስከ መጨረሻው ድረስ ካያችሁት ዘረኛ አይደለሁም ምናምን የሚል ሰው እኔ በጣም ነው። ኢትዮጵያዊ ነኝ ከዘረኝነት ውስጥ የለውበትም። በቃ የትላንትናው ንግግር በጣም መሳጭ ነበር። በቃ ወደዳችሁም ጠላችሁም ለኔ ማለት ነው። እና ለዛ ነው አንዳንድ ኮሜንቶች ኮሜንቶችን አይቻለሁ። በንግግሬ አንዳንድ አስተሳሰብ፣ አንድ አስተያየት የሰጣችኋላችሁና እኔ በቃ ትላንት ካየሁት ንግግር አንጻር እንዳልኳችሁ ዘረኝነት የለሁበትም እኔ ኢትዮጵያዊ ነኝ በቃ የሚል ሰው በጣም ስለምወድ ለዛ ነው በትላንቱ ንግግር በትላንትናው ንግግሩ በጣም በቃ መሳጭ ነው ብዬ ነበር ቪዲዮ ሰራሁት። አል አልሙሄም ውድ ቤተሰቦቼ ብቻ ኸይሩ ነገር ያሰማን። ሰላምም ፓስፖርቷን አግኝታ ኢንሻአላህ ወደ ሀገሯ ገብታ የምንሰማ ያደርገን። ብቻ በሰይድ ተግባር እኔ በጣም አዝኛል።